ቀዳሚ ወደ አደረግ ነው ዜና እንለፍ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትራርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወፀጌ ዘመን በረ ተክለ ሃይማኖት ከማህበረ ቅዱሳን አዲሱ ስራ አመራር ጉባኤ አባላት ጋር ውይይት አደረጉ። ሙልቀን ሐሰን ብጹዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመን በረተክለ ሃይማኖት ከማህበረ ቅዱሳን አዳዲስ የስራ አመራርና የጉባኤ አባላት ጋር ውይይት አደረጉ። ማህበሩ በየአራት ዓመቱ አዳዲስ የስራ አመራር እና የስራ አስፈጻሚ ምርጫ የሚያከናውን ሲሆን ነባሮች የማህበሩ አመራሮችና አዳዲስ አገልጋዮች የልምድ ልውውጥ ካደረጉ በኋላ ቅዱስነታቸው ጋር ቀርበው ቡራኬ መቀበላቸውን የማህበሩ ዋና ስራ አስፈጻሚ መምህር ዋሲውን በላይ ገልጸዋል። አያይዘውም እንዳሉት የውይይቱ ዋና ዓላማ ማህበሩ እየሰራ ያለውን ስራ ለመግለጽ እና ከቅዱስነታቸው ቡራኬ ለመቀበል ነው ብለዋል። ጋ ውስጥልኛ አመሰግናለሁ ዋናው የማፍሳን እንደምታውቁት፣ በየአራት አመቱ አዳዲስ የስራ አመራርና የስራ አስፈጻሚ ጉባኤ ምርጫዎች ይከናወናሉ። ባለፈው በአስራ ስድስተኛው ጠቅላላ ጉባኤያችን ላይ አዲስ የስራ አመራር ጉባኤና የስራ አስፈጻሚ ጉባኤ ተመርጠዋል። በዛ መሰረት አዲሱ የስራ አመራርና ስራ አስፈጻሚ ጉባኤ ላለፉት አራትና አምስት ወራት ከባለፈው ስራ አስፈጻሚና ስራ አመራር ጉባኤ የነበሩትን ያሉትን ስራዎች ተቋማዊ ለውጡ ምን ላይ እንደሆነ ምን ላይ እንደደረሰ አጠቃላይ ውይይትና ስልጠናዎችን ሲወስድና ሲያደርግ ከቆየ በኋላ የስራዎችን መጀመሪያ ለማድረግ ከብፁዕ ቅዱስ አባታችን ጋር ቀርበው ቡራኬ ለመቀበል ነው የመጀመሪያው። ያንን ያው ከዚህ በፊትም ስራ አስኪያጁ ከብፁዕ አባታችንም ጋር ይሄንን አድርገናል። ዋናው ይሄንን ለማስተዋወቅ ነው። ከዛም ሁለተኛው እንግዲህ አጠቃላይ ማኅበረ ቅዱሳን እያከናወናቸው ያለውትን መንፈሳዊ አገልግሎቶች ለመግለጽ እና ከቅዱስነታቸው ቡራኬ ለመቀበል መሄድ ነው። ቅዱስነታቸው ማህበሩ አገልግሎቱን አጠናክሮ እንዲቀጥል በተለይ ለሀገራችን ሰላም እንዲመጣና በተለያዩ ምክንያቶች የተፈናቀሉና የተራቡ ወገኖችን በመርዳት ላይ ይበልጥ እንዲሰሩ መመሪያ ሰጥተዋቸዋል። በሰላምና በበጎ አድራጎት ስራ ግንባር ቀደም እንደመሆናቸው መሰረት ከበፊቱ በይበልጥ መስራት እንደሚገባቸው መመሪያ የተቀበሉ ሲሆን ማህበሩ ሃይማኖታዊ ጉዳዮች ላይና ሥነ ምግባር ላይ ትኩረት አድርጎ ሲሰራ መቆየቱን ገልጸ በአሁኑ ሰዓት በይበልጥ ከማህበሩ አባላትና ከምእመናን ጋር በመሆን የሰላም ችግር ባለባቸው ቦታዎች ላይ ለመድረስና ድጋፎችን ለማቅረብ በይበልጥ እንደሚሰራም ገልጸዋል። እንደምታዩ እንደምታውቂ በውይይታችን ላይ ትልቁ ነገር ካቀረብን በኋላ፣ ቅዱስ አባታችን ብዙ ቅዱስ አባታችን ያነሷቸው ትልቅ ሀሳቦች አሉ። የሰጡን መመሪያዎች አሉ። በተለይ የሀገር ሰላም ላይ ምን እያደረጋችሁ ነው? ምን እየሰራችሁ ነው? ይህን ነገር ዝም ማለት ተገቢ አይደለም፣ በአግባቡ ልትሰሩበት ይገባል ብለው በደንብ አንስተዋል። ይህንንም መመሪያ ሰጠውናል። እንደምታውቂው እንግዲህ ትልቁ ማውሳንም በዚህ ጉዳይ ላይ ሲሰራባቸው ከነበሩ አንዱ ቅዱስነታቸው ለበርካታ ጊዜ የሰላም ጥሪ ሀገርም ወገንም ሰላም እንዲሆን ብዙ ጊዜ የሰላም ጥሪ ሰላም እንዲሆን አስተላልፈዋል። ሕዝቡም በሰላምና በፍቅር አብሮ ተባብሮ እንዲሰራ አንስተዋል። እኛ ዋናው አንዱ በምንሰራቸው በከፍተኛ ትምህርት ተቋማት፣ ሌሎችም ቦታዎች ላይ የምናደርገው አገልግሎቶች እና አብረን የመኖር እሴቶቻችን እንዲቀጥሉ ከምንሰራው ሃይማኖታዊና ሥነ ምግባራዊ ትምህርት በተጨማሪም ያው ቅዱስነታቸው ቅዱስ ሲኖዶስ እና ጠቅላይ ቤተ ክህነቱ በጣም በተለያየ ጊዜ ላደረጓቸው እነዚህ የሰላም ጥሪዎችን ያው ልክ እንደ ኢኦቲሲ ሁሉ የማሀብሳንን ሚዲያ በርካታ ጊዜ ይህን ለሕዝቡ ሲያደርስ ቆይቷል። ይህንንም አጠናክረን እንቀጥላለን። የቅዱስ ሲኖዶስ የቅዱስነታቸውን መመሪያ ተከትለን ሁለተኛው አንቺ እንዳልሸው ያው በት ባለፉት በርካታ ዓመታት እንግዲህ በጣም በተለያዩ ምክንያቶች ግጭቶች እና ረሃቦች ብዙ በመጠለያ የተቀመጡ ክርስቲያኖች አሉን። ያንን እንግዲህ ሁሌም እንደምናደርገው ከእግዚአብሔር ጋር በስፋት በአካባቢ በተለይ ጦርነቶችና መሰናቀሎች ባሉባቸው አካባቢዎች በአግባቡ ከምእመናን ፕሮጀክቶችን ቀርጸን ከማህበሩ አባላት እና ከምእመናን ፕሮጀክቶችን እየቀረጽን እነዚህ አካባቢዎች የኢትዮጵያ ሕዝብ ምዕመናንም ገዳማቱ ላይም ለአድባራቱም ለአብነት ትምህርት ቤቱ በነዚህ አካባቢዎች ያሉትን ትልቅ የማህበራዊ ድጋፎች ለማድረግ ዝግጁ ነን። አሁን እስካሁንም እንግዲህ በዚህ ስድስት ወር ውስጥ ብዙ ነው የተደረገው። በዚህ በማህበራዊ ድጋፉ ማህበራዊ ድጋፉ ዋና የሚያካትተው ሶስት አካላትን ነው የአካባቢው ማህበረሰብን ገዳማቱንና አብነት ትምህርት ቤቶችን እነዚህን ያካተተ የጋራ ነው። በየትም ቦታ ፕሮጀክቶችን የምንፈጽማቸው እና አሁን በዘንድሮ ሮ ዓመትም እንግዲህ ያለን ትልቅ ሰፊ የሆነ ዕቅድ ነው። በዚህ በሰፊ ተዘጋጅተናል የቅዱስ አባታችንም መመሪያን ተቀብለን እንሰራለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶች በዓት እንዲሰራለት የድጋፍ ጥሪ አቀረበ። ገዳሙ እስካሁን ለተደረገለት እርዳታም ምስጋናውን አቅርቧል። ያረካል አድማሱ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በመላው ዓለም ከሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናን በተደረገለት ድጋፍ ልዩ ልዩ ስራዎችን አከናውኗል። በምእመናን ድጋፍ እውን ከሆኑት በርካታ የልማት ስራዎች መካከል የእናቶች በዓት አንዱ ነው። የተመሰገነ ይሁን አሁን ኖረ ኖረ የሚያምር መጥተው የሚያምር ቤት ሰሩልና ሻማ ቤት ተሰራልና ቤት እግዚአብሔር ተሰራልና መጠዳጃ ቤት ተሰራልና እና የእናቶች ላይስታይ እስከ ላይ እስከ ቤተ ክርስቲያን ድረስ ተሰርቶላቸው በደስታ ነው ያለ ነው። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶች የሚኖሩባቸው ደሳሳ ጎጆዎች ፀሐይና ንፋስ የሚፈራረቅባቸው ከመሆናቸው ባሻገር በክረምት ወራት ጎርፍ የሚያስገቡ ናቸው። እናም ገዳሙ የአባቶች በዓት ጉዳይ እጅጉን አሳሳቢ በመሆኑ ከሌሎች ልማቶች አስቀድሞ እውን ለማድረግ እንቅስቃሴዎችን ጀምሯል። አሁን ደግሞ የኛ የእኛ ደግሞ ጎጆች ፈራርሰው እንደምታያቸው ሆነው ፈራርሰው ክረምት እየመጣ በላይ ዝናው በታይ ጭቃው እየተፈራረቀብና ወደፊትም እንደነበረብንም አሁንም ደግሞ እንዳይሆንብን ተባብራችሁ እንዲሰሩልን ግን የራሳችን ቢሰራም ደግሞ አባት ውቤት ያልተሰራ ሆኖ ደግሞ ያው የነሱ እንዲሰራልንም መቼም እናመለክታለን። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለዘላቂ ልማት የሚያከናውናቸውን ተግባራት በመላው ዓለም የሚገኙ ምእመናን እንዲያግዙም ጥሪ ቀርቧል። በመጨረሻም በመጋቤ ምስጢር አማኑኤል መንግስተ አብና በመምህር ዘርዓ ዳዊት ፍስሐ የተዘጋጁ ሁለት መጻሕፍት ብፁዓን አበው ሊቃነ ጳጳሳት በተገኙበት በአዲስ አበባ ሀገረ ስብከት አዳራሽ ተመርቀዋል። መምህር ፍቃዱ ኪሮስ እግዚአብሔር ይነገረሙ! ለሕዝቡ በመጽሐፍ መዝሙረ ዳዊት 876 በትግርኛ ቋንቋ ከ146 በላይ የያዘ መዝገበ ጸሎት መጽሐፍ በመጋቤ ምስጢር አማኑኤል መንግስት አብና ከ1360 ገጾች ያሉት ጸመድጓ ምስሌ የተባህሉ ወካልአት እና ሌሎችም ከ600 በላይ ምልክቶችን ያሉት መጽሐፍ በመጋቤ ምስጢር አማኑኤል መንግስት አብና በየኔታ መምህር ዘራዳዊት ፍስሐ የተዘጋጀ መጽሐፍ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀጳጳስ ጳጳስ፣ ብፁዕ አቡነ ቶማስ የአዊና የመተከል ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ዳንኤል የአፋር ሀገረ ስብከት ጳጳስ በተገኙበት ተመርቋል። በስነ ሥርዓቱ ላይ የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት ሰራተኞች፣ ሊቃውንት፣ ሰባኪያን፣ የሰንበት ትምህርት ቤት ተማሪዎችና በርካታ ምእመናንና ምእመናት ተገኝተዋል። በዕለቱም ጸሎተ ወንጌል ኪዳን፣ የበገና መዝሙር፣ ጥናታዊ ጽሑፍ፣ ወረብ፣ ቅኔ፣ የጸመ ድጓ ዜማ ቀርቧል። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሀገረ ስብከት ሊቀጳጳስ፣ የቅዱስ ሲኖዶስ አባል መጽሐፍ መጽሐፍ ማለት የአእምሮ ጭማቂ ውጤት ነው በማለት መልእክት አስተላልፈዋል። ተናግረዋል። ብፁዕ አቡነ ቶማስ የአዊና የመተከል ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የመጽሐፉ ምልክቶቹ በግልጽ መምህራኑ አስቀምጠውታል። መጽሐፉ እግዚአብሔር ባለው ቀን ተከናውኗል። ጸመድጓ ማለት የጾም ምግብ ማለት ነው በማለት መልእክት አስተላልፈዋል። ይሄ ማለት ይሄ ነው ተብሎ ምልክቶቹ እንኳ እንዳለ ሙሉ በሙሉ ተቀምጠዋል። ይህን ማለት እንዲህ ለማለት ሩ ሩ ማለት ሀገሩ ማለት ነው እያሉ አስቀምጠውታል። እና አሁን መፍትሄው የተገኘ መጽሐፍ ማለት ነው። መጽሐፉ ቆይቶ ተጽፏል። አሁን ደግሞ መቼም መንፈስ ቅዱስ ነገ ገልጸዋለሁ ያለውን ዛሬ አይገልጸው። ሁሉም በጊዜው ጊዜ ነው። ለሁሉም ገላጭ መንፈስ ቅዱስ ነው። ለነገ አደርገዋለሁ ያለውን ዛሬ አደርገው ሳይሉ ለእግዚአብሔር በጊዜው

ይሄ መጽሐፍ ተገልጾ በእውነት እንደው ሲነገር፣ ብፁዕ አቡነ ዳንኤል የአፋር ሀገረ ስብከት ጳጳስ የቅዱስ ሲኖዶስ አባል የመጽሐፉ ይዘት ለማወቅ አስቀድሞ ጸሐፊያኑ ማወቅ ተገቢ ነው። መምህራኑ ስራቸው ላይ ነው የሚውሉት። ስራቸውን በተግባር ገልጸውታል። ዜማ ስብከት ነው ምስጢሩ፣ ሁላችንንም ማወቅ ያስፈልገናል በማለት መልእክት አስተላልፈዋል። መጽሐፉ ምን ይመስላል ለማለት አስቀድሞ የጸሐፊው ማንነት ሊታወቅ ይገባል እንደሚባለው። ምክንያቱም መጽሐፍ ቅዱስንም ዜማንም አጠቃለው እየሰበከ ነው። ባለማወቅ እንጂ ዜማ ሁሉ የሚዜመው ዜማ ሁሉ ስብከት ነው ስብከት ነው። ስለማይታወቅ ግን ስለማይታወቅ ግን ያላወቁት ነገር ይከብዳል ሊሰሙትም ሊያዳምጡትም ሊደብር ይችላል። ለሚያውቁት ግን ምስጢሩ ቢታወቅ ግዕዙ ቢታወቅ በደንብ ይጥማል ማለት ነው። መጽሐፉ ሁሉም ጠቅልሎ መያዙ ምልክቱ ይትበሃሉ በአንድ ላይ መያዙ ልዩ ያደርገዋል ተብሏል። ጾመ ድጓው አዲስ የሚያደርገው ወይም በዛሬ በተዘጋጀውና በተመረቀው መጽሐፍ ላይ ይትበሃሉን አብሮ የሚጽፍ ስለምኑን አብሮ የሚጽፍ እስካሁን ጾመ ድጓው ለብቻ ነው፣ ይትባሃል ለብቻ ነው፣ ሌሎችም ለብቻ ለብቻ የሆኑት እሱ ጉሁ ነው፣ ባንድ ላይ ለማግኘት ምክንያቱም ይትባሃል ማለት አባባሉ ሌላ ቦታ ዜማውን ሌላ ቦታ ከመጠየቅ ይሄ ግን ጠቅልል አድርጎ የያዘ ባንድ ላይ ብዙ የማያደክም ድካምን፣ ጊዜን የሚቆጥብ ድካምን የሚቆጥብ ይሄ ነው። በተለይ የዛሬው መጽሐፍ ጾመ ድጓ የሚያሳይንና። ጠቀሜታው ይህንን ይመስላል። የተዘጋጀው መጽሐፍ ጊዜ ይቆጥባል፣ ድካም ይቀንሳል ብለዋል የኔታ መምህር ዘራ ዳዊት ፍስሐ። ብዙ መጽሀፍት አሉ፣ ብዙ ጾመ ድጎዎች አሉ። ከእነዚያ ሁሉ ይህ ልዩ ነው። ይህ መጽሐፍ አራት መጽሐፍ ነው ማለት ይቻላል። አራት ያልኩበት ምክንያቱ ምንድነው ነው? አንደኛ ዜማውን ይዟል፣ በምላት ጎደሉ የለበትም። ሁለተኛ ዜማው ሲዜም ቅዱስ ያሬድ ከብሉያት፣ ከአዲሳት፣ ከመጽሐፍ፣ ተሊቃውንት ከሌሎችም ጠቅሶ ነው። እነዚያ የተዜሙ ዜማዎች ማለት ነው። ዘራቸው ከብሉ ኪዳን፣ ከየት ከአዲስ ኪዳን፣ ከምን ከሊቃውንት ከየት እንዳለ ተጠቅሶ ተቀምጧል። ሁለተኛው እርሱ ነው። ሶስተኛው ይህ መጽሐፍ ከዘወረደ ከጾሙ መጀመሪያ እስከ ትንሳኤ፣ እስከ ጾሙ መጨረሻ ያለውን ስርዓተ ማሊት አባባሉን ይዘዋል። አራተኛ የዜማው ምልክት እንዴት እንደሚቀመጥ በምሕጻረ ቃል በምላት እንዴት እንዳለ ከየት እንደተጠቀሰ ስራተ ምልክቱን ያሳያል። ስለዚህ መጽሐፍ እስካሁን ከተማርኩባቸው ካየዋቸው ጾመድጎዎች ልዩ ነው። ምክንያቱም ይተባሃልን ጨምሮ የያዘ ጾመ ድጎ የለም እስካሁን ምልክቶቹን ባጭር ደቀ መዝሙር ለማጥናት ሌሎችም ለመረዳት የሚፈልጉ ምልክቶችን ባጭር ለማየት ከዚሁ ከጾመድጎ አብሮ ተያይዞ ስራተ ምልክቱ በመጻረቃል። በምላት የሚገኝበት የተጻፈ ጾመ ድጎ የለም። ከኒህ ሁሉ ልዩ ያደርገዋል ማለት ነው። በጋራና በትብብር መስራት ድካም ይቀንሳል፣ እውቀትን ሙሉ ያደርጋል ይላሉ የኔታ መምህር ዘርዓ ዳዊት ፍስሐ የተለያየውን ሀሳብ ግን በአንድ ጨምቆ ጥሩ ውጤት ማድረስ ግድ ነው። ከዚህ አንጻር የተለያየ ሀሳብ እናስባለን፣ ነገር ግን ሀሳቡን አንድ አድርገን አርመን በመስራታችን በጣም ደስተኛ ነኝ። በብፁዓን አበው ሊቃነ ጳጳሳት ጸሎተ ብራኬ ሁለቱ መጻሕፍት ተመርቀዋል። በመጨረሻም መርሃ ግብሩ በብፁዓን አበው ሊቃነ ጳጳሳት ጸሎት ተጠናቋል። ክብራን ተመልካቾቻችን፣ ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ።